ሰላም ጤና ስጥ ልውድ ቻናል ቤተሰቦች፣ ስለ ሁለቱ እንቁ የአፍሪካ መሪዎች ይዤላችሁ ቀርብ ያለው እስከ ፕሮግራሙ ፍጻሜ ከኔ ጋ አብራችሁ ተቆዩ ዘንድ በአክብሮት እየጠየቁ፣ ሁለቶች መሪዎች የሚያመሳስላቸው ምንድን ነው? ስለ ሀገራቸው በተመለከተስ የውጭ ተጽዕኖ ሲያሳደረባቸው ጉዳይ ምንድን ነው? ወደፊት ጥሰው ለመምጣት የቻሉበት ምክንያት ምንድን ነው? በተመለከተ ይዤላችሁ ቅርብ ያለው እስከ ፕሮግራም ፍጻሜ ከኔ ጋ አብራችሁ ተቆዩ ዘንድ ከወዲሁ በአክብሮት እየጠየቁኝ፣ በተለይ የቡርኪና ፋሶ መሪ ኢብራሂም እና የኢትዮጵያ መሪ ዶክተር አብይ ሁለቶች እንግዲህ በውስጥ በተደረገ ትግል የመጡ መሪዎች መሆናቸውን እንመለከታለን። ቡርኪና ፋሶ መሪ በተለይ በመፈንቅለ መንግስት አድርጎ የመጣ ሲሆን ስራዎቹና ተግባሮቹ በህዝብ ዘንድ ተቀባይነት እጅግ ካገኙ መሪዎች አንዱ ሆኗል። እንዲሁም ዶክተር አብይ ደግሞ በውስጥ በተደረገ ትግል በተለይ ደግሞ በፓርላማ ስልጣን ሽግሽግ በተደረገ መልኩ እንዲሁም ደግሞ በውስጥ በተደረገ የህዝቡ ጥያቄ ግፊት አማካኝነት ወደፊት እንደመጣ እናስታውሳለን። ወታደር እንደነበረ ሁለቶችም እናቃለን። ዶክተር አብይ ሙሉ እድገቱ ማልትቻ ነው። ከለጋ ድሜው ጀምሮ በውትድርና ነው ያደገ ነው። ኢብራሂም ደግሞ ትምህርትን ወደው እንዳጠናቀቀ ቀጥታ ወደ ውትድርና እንግዲህ ያቀና መሆኑ እንገነዘበ ሁለቶች። ስለዚህ ስለ ሀገራቸው ጉዳይ በዚህ ጉዳይ ጠንቅቀው የሚያውቁ መሪዎች ናቸው። በተለይ እጅግ ከሚገርመውና ደግሞ በሁለቶችም የባህር በር ወደብ አልባ አገር መሆናቸውና የባህር በር መጠየቃቸውን በተለይ ቡርኪና ፋሶ በመጠየቅ ከሞሮኮ ፍቃድ ስታገኝ ኢትዮጵያ ደግሞ እንድታገኝ በውስጥም በውጭም የተጽዕኖ ስለተደረገ በስካሁን ድረስ ግን እልባት ሳያገኝ እንደ ቆየ እንመለከታለን። ደግሞ እየተመለከትን ነው። ስለዚህ የቡርኪና ፋሶ እንግዲህ እልባት አግኝታለች ማለት ነው። ወደብ አልባ የነበረችው ሀገር ከሞርኮ ፍቃድ አግኝታለች። ኢትዮጵያም ደግሞ ይህ እንዳታግብትል በውስጥ ያሉ ሽኮቻ የፋኑ፣ የሸኒ የሚባሉትና እንዲሁም የህዋ ተጽዕኖዎች በተለይ የውጭን ተጽዕኖ በር እንዲከፍት አድርጎለታል ማለት ነው። ስለዚህ ለሀገራቸው ምን ያህል እንደሚሰሩ በሁለቶች መካከል እያየ ነው ጉዳይ እጅግ በጣም የሚገርም ነው። ሌላው ሁለቶች ደግሞ እጅግ ከሚያመሳስላቸውና በጣም በጣም ተጽዕኖ አሳድሮ ከቆየ ሁለቶች ሀገር የምዕራቢያን ተጽኖ በከፍተኛ ደረጃ በማሳደሩ ነው። በተለይ እናስታውሳለን በሰሜኑ ጦርነት በኢትዮጵያ ላይ ምን ያህል እንዳሳደረ እንዲሁም ደግሞ በቡርኪና ፋሶ የአሜሪካና የፈረንሳይ ተጽዕኖ ምን ያህል ከፍተኛ እንዳሳደር እናስታውሳለን። በተለይ ኢብራሚ ከመጣ በኋላ የፈረንሳይን ወታደሮች ጠራርጎ እንዳስወጣ አይተናል። ከኢትዮጵያ ደግሞ እንዲሁ በሰሜኑ ጦርነት ከፍተኛ ተጽዕኖ በማሳደር ለዋት ከፍተኛ በር እንደከፈተ እናስታውሳለን። ነገር ግን ዶክተር አብይ በዞ የሚደነቅበት አንዱ ደፋርና ቆራጥ በመሆኑ ነው። ያን ጥሶ በተለይ ሰሜኑ ጦርነት መቋጫ እልባት እንዲያገኝ ካደረገበት አንዱ ድፍረቱና ቆራጥነቱ አመራር በመውሰዱ ነው። ይህም በተመለከተ በተለይ በሰሜኑ ጦርነት ላይ የቡርኪና ፋሶ መሪ ኢብራሂም ትንሽ አስተያየቱን ቅንጭብ አድርጎ ተናግሯል። በተለይ የአፍሪካ ዩኒየን ነው ቅንጭ ባርጉ የተናገረ የሰሜኑ ጦርነት ዶክተር አብይ እንግዲህ ዩኒፎርሙን ለብሶ ቀጥታ ወደ ውትድርና እስከ መዝመድ ድረስ ሲደርስ የአፍሪካ ዩኒየን ህብረት የት አለ ሲል ነው ወቀሰውንም የተናገረ። ስለዚህ ሁለቱ ሀገሮች በጣም ስለ ሀገራቸው እንግዲህ ቆራጥ መሪዎችና ደፋሮች መሆናቸውን እንመለከታለን። በተለይ ዶክተር አብይ በሰሜን ጦርነት የወሰዱ እርምጃና እንዲሁም ኢብራሂም ደግሞ ፈረንሳይ ያለውን ተጽዕኖ ሰባብሮ በማስወጣት እንግዲህ ያለውን ቆራጥ አመራር የተመለከትንበት ሁኔታ እያየን ነው። ሌላኛው በአጭር ጊዜ እንግዲህ የሀገራቸውን ኢኮኖሚ ማሳደጋቸው ነው። በጣም ከሚገርሙ ኢብራሂም በሁለት ዓመት ውስጥ ከ18 ቢሊዮን ዶላር የነበረው ወደ 22 ቢሊዮን ዶላር የሀገርን ኢኮኖሚ ከፍ ሲያደርግ ኢትዮጵያ ውስጥ ደግሞ በስንዴ ምርት በአፍሪካ ቀዳሚ አድርጓታል ይሄ ደግሞ አፍሪካ ኢኮኖሚክ ግሮዝ ባወጣው ስታቲክስ መሰረት ነው። ይህ ብቻ ሳይሆን ጂፒዲ ከ6 ነጥብ 5 በመቶ እንግዲህ ከፍተኛ እድገት ከሚያስመዘግቡ አገር አንዷ ተርታ አድርጓታ። በተለይ በዚህ ከቀጠለ በ2030 በነጮች ማለት ነው ዳብል ሊያደግ ይችላል ተብሎ ይገመታል። እጅግ የሚገርም ነው ይሄ። ኢትዮጵያ ያወጣው ሳይሆን አፍሪካ ያወጣው ነው። እጅግ በጣም ከሚገርም ከፍተኛ የሀገራቸውን ኢኮኖሚ እያሳደጉ የሚገኙ ሀገሮችን እያየን የተመለከትንበት በተለይ ውጤት በማምጣታቸው ነው። ሁለቶች ሀገሮች ከፍተኛ እንግዲህ ተሰሚነትም እንዲኖራቸው ካደረገው ከፍተኛ ለሀገራቸው ኢኮኖሚያዊ ለውጥ በማምጣታቸው ነው። ሁለት ሺ ሌላው የሚያመሳሰላቸው የውስጥ ባንዳዎች ያሉ በመሆኑ ነው። በቡርኪና ፋሶም እጅ ከፍተኛ የሆነ መፈንቅለ መንግስት ከሚደረግባት አገር አንዷ ነች። አሁን ያ እልባት እስካሁን ድረስ አላደረግም። ለአብነት ያህል እንደውም ከ15 እስከ 20 ድረስ የሚደርስ የግድያ ሙከራ እንደተደረገበት በኢብራሂም ላይ እየወጡ ያሉ መረጃዎች ያመላክታል። እንዲሁ በተመሳሳይ መልኩ ደግሞ ከሀገራችንም እንዲሁ የታጠቁ ወንድሞች እያየንም በፋኖም በሸኔም እንዲሁም በዋት ደግሞ ያለው ከፍተኛ የውስጥ ሽኩቻዎች በሁለቱ ሀገሮች ያለው በጣም የሚያመሳሰላቸው ጉዳይ ሆኖ አግኝተነዋል። ሌላኛው ጉዳይ የውጭ ተጽዕኖን ሰብረው መውጣት መቻላቸው ነው። የመራቢያውን ተጽዕኖ ሰብረው መውጣት መቻላቸው ነው። ኢብራሂም ለምሳሌ የፈረንሳይን ተጽዕኖ ሰብሮ በመውጣቱ እንዲሁም ደግሞ የአሜሪካን ተጽዕኖ ሙሉ በሙሉ ውድቅ ማድረጉ እንዲሁም ደግሞ ወደ ሀገራችን ስንመለስ ከሰሜን ጦርነት ጀምሮ ያለውን የምዕራባውያን የአደራዳሪነት በአባይት ዘንድ ያለውን ተጽዕኖ እንኳን ሳይገድም መቶ በመቶ ማለት ይቻላል ጥሶ ማለፍ የቻለ የኢትዮጵያ መሪ ዶክተር አብይ አይተናን። ለምሳሌ በሰሜን ጦርነት ብቻ ሳይሆን በአባይ ጉዳይ አሜሪካንን ማደራድር የምትለው ወደ አፍሪካ ዩኒየን በማምጣት አፍሪካ አደራዳሪነት የአሜሪካን ሀሳብና ተቀባይነት ውድቅ በማድረግ በተለይ ይህን ጥሶ በማለፍ የኢትዮጵያ ህዳሴ ግድብ የሆን ታላቁን ፕሮጀክት ማጠናቀቅ ላይ አሁን የምንገኝንበትን ትልቅ አሻራ ያስቀመጥንበትን እየተመለከተ ነው የሚገኝ። ስለዚህ የአፍሪካ ትልቅና ዋና እንቁ የሆኑ መሪዎች ኢብራሂምና ዶክተር አብይ ከፍተኛ ክብር ይገባቸዋል ሌላው እጅግ ደግሞ ከሚገርመው በለጋ አድሜያቸው በወጣትነታቸው የኢትዮጵያን ወደፊት ማሻገር የቻሉ የተመሰከረላቸው መሪዎች መሆናቸው ነው ለዛም ደግሞ ላብነት ያህል ያየ ነው ከእድገታቸው ጀምሮ በውትድርና የሀገሪቱን ያላትን ስነ ልቦና ና የምትፈልገውን ስስብልቷን አውቀው ማሻገር የቻሉበት ሁኔታ ነው ለዚህ ደግሞ ተጽዕኖ የሆነውን ቀንበር የሆነውን በተለይ የምዕራባውያን ተጽዕኖ በማስወገድ ነው። ለዚህ ደግሞ ኢትዮጵያ ካስመዘገበችው ትልቁ ብሪክስ መግባቱ ነው። የምዕራባውያን ተጽዕኖ በማስወገድ ወደ ብሪክስ በመግባት ሩሲያን ከጎናቸው በማሰለፋቸው ሁለቶች ያመሳስላቸዋል። በተለይ ከጎናቸው ያሰለፉ ለልማት አጋር የሆነችን ሩሲያን ከጎናቸው ሁለቶችም ያሰለፉ አገሮች ናቸው። ለዚህ ደግሞ ብሪክስ ኢትዮጵያ እንጆይ እንድታደርግ ጆይን እንድታደርግ ከፍተኛ በር ከፍቶለታል። በጣም የሚያመሳስላቸውና ለሀገር ጠቃሚ የሆኑን ስራ እየሰሩ አዝ በፊት እየተመለከት ነው። ሌሎች የምዕራብያን ተጽዕኖ በመቀበል ተላላኪ በአንድ አሁነ ሆኑ ስንመለከት ነበረ። እነዚህ ግን ይህን ጥሰው ማለፍ የቻሉ መሪዎች ሆነ አግኝተናቸውን እጅግ ልንኮራባቸው የሚገቡ የአፍሪካ እንቁ መሪዎች ናቸው። ልንጠቀምበት ይገባንላለሁ። በሌላ ቪዲዮ እስክንገናኝ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ተሆኑ ዘንድ ከወዲሁ እየጠየቁ ቻው።